ዝርዝር ዳስሳ እንኳን በደህና መጣችሁ። ዛሬ የምንመረመረው ጉዳይ እጅግ በጣም ትልቅ ነው ኤ በሚሊዮኖች የሚቆጠሩ ሰዎች እምነት የቀረጹ ታሪክን የቀየሩ እና ለዘመናት የዘለቁ ክፍፍሎችን የፈጠሩ የካቶሊክ ቤተ ክርስቲያን መሠረታዊ አስተማሪዎችን እንመለከታለን። በጣም ሰፊ ርዕስ ነው፣ በጣም በእጃችን ያሉት ምንጮች የሚያሳዩን ከስልጣን ጥያቄዎች እስከ ስነመለኮታዊ ውዝቦች ያሉ ውስብስብ ጉዳዮችን ነው። የዛሬው ዓላማችን እነዚህን ጽንሰ ሐሳቦች መዘርዘር ብቻ አይደለም፣ እንዴት እንደሚተሳሰሩ ማየት ነው። በትክክል እንዴት እርስ በርስ እንደሚተሳሰሩ እና ለምን እስከ ዛሬ ድረስ ይህን ያህል ተጽዕኖ እንዳላቸው መመርመር ነው። እስኪ ከመጀመሪያውም እና ምናልባትም ከሁሉም የበለጠ መሠረት ከሆነው ሐሳብ እንጀምር። ይኸውም አንድ የሮም ጳጳስ እንዴት የመላው ካቶሊካዊት ቤተ ክርስቲያን የበላይ መሪ ሊሆን ቻለ? የጳጳሱ የበላይነት ከሚለውን ንሳ በጣም ጥሩ መነሻ ነው። ያው ይሄ ጽንሰ ሐሳብ የሁሉም ነገር መሰረት ነው ማለት ይቻላል። በቀላሉ ሲገለጽ የጳጳሱ የበላይነት ማለት የሮም ጳጳስ ወይም ፖፕ በመላው የካቶሊክ ቤተ ክርስቲያን ላይ ሙሉ የበላይና ዓለም አቀፋዊ ስልጣን አለው ማለት ነው። ሙሉ ስልጣን አዎ። ይህ ስልጣን የማስተማር ህግ የማውጣት እና ቤተ ክርስቲያኒቱን የማስተዳደር ስልጣንን ሁሉ ያጠቃልላል። እሺ፣ ይህን ስሰማ አእምሮይ ውስጥ የሚመጣው ጥያቄ ይህ ስልጣን ከየት መጣ ነው። ምንጮቹን ስመለከት ሁለት ቁልፍ መነሻዎች እንዳሉት ይናገራሉ፣ የክርስቶስ እንደራሴና የቅዱስ ጴጥሮስ ተተኪ መባላቸው እነዚህም ምን ማለት ናቸው? በትክክል ሁለቱ የዚህ ስልጣን ምሰሶች ናቸው። የክርስቶስ እንደራሴ ወይም ቪካር ኦፍ ክራይስት ማለት በምድር ላይ የክርስቶስ ምሳሌያዊ ተወካይ ነው ማለት ነው። የቅዱስ ጴጥሮስ ተተኪ የሚለው ደግሞ የበለጠ ታሪካዊ መሰረት አለው። ከመጽሐፍ ቅዱስ ማለት ነው። አዎ በማቴዎስ ወንጌል 16 ላይ ኢየሱስ ለደቀ መዝሙሩ ስምዖንን አንተ ጴጥሮስ ነህ በዚችም ዓለት ላይ ቤተ ክርስቲያንን እመሰረታለሁ ይለዋል። ከዚያም የመንግሥተ ሰማያትን መክፈቻዎች እንደሚሰጠው ይነግረዋል። የካቶሊክ አስተምሮ ይሄንን ቃል በቃል ይወስደዋል። ስለዚህ ጴጥሮስ የመጀመሪያው ጳጳስ ሆነ። ልክ ነው እና ተተኪዎቹም ይሄው ሥልጣን ይወርሳሉ ብለው ያምናሉ። ስለዚህ እያየን ያለነው የአንድ ድርጅታዊ መዋቅር ዝግመተ ለውጥ ነው ማለት ነው ከምንጮቹ እንደተረዳሁት መጀመሪያ ላይ የነበረው የክብር ቀዳሚነት ነው። ልክ በቤተሰብ ውስጥ እንደሚከብር ታላቅ ወንድም ማለት ነው። ከዘመናት በኋላ ግን ይሄ ነገር ወደ የዳኝነት የበላይነት ተቀየረ። ይሄ ደግሞ ፍጹም አስፈጻሚ ስልጣን እንዳለ ዋና ስራ አስፈጻሚ አ ሲኢኦ ማለት ነው። ይሄ ሽግግር ነው እንግዲህ ዋናው ታሪክ። በጣም ጥሩ አገላለጽ ነው። በትክክል እንደዛ ነው። በጥንቷ ቤተ ክርስቲያን የሮም ፓፓስ ልዩ ክብር ነበረው። ለምን ቢባል ሮም የሁለቱ ታላላቅ ሐዋርያት የጴጥሮስና የጳውሎስ መቀመጫ ነበረች እና ደግሞ የግዛቱ ዋና ከተማ ነበረች። ስለዚህ ከእኩዮች መካከል የመጀመሪያ ተብሎ ይታይ ነበር። በትክክል ነገር ግን የአስተዳደር የበላይነት ጽንሰ ሐሳብ ቅርጽ መያዝ የጀመረው በአምስተኛው ክፍለ ዘመን በጳጳስ ልዮ ታላቁ ጊዜ ነው። ከዚያም ለዘመናት ሲዳበር ቆይቶ በ1870 በተካሄደው የመጀመሪያው የቫቲካን ጉባኤ ይፋዊና ማይለወጥ የቤተ ክርስቲያኗ ዶግማ ሆኖ ታወጀ። ነገር ግን ይህንን ሁሉም የክርስቲያን አብያተ ክርስቲያናት አይቀበሉትም። ለምሳሌ ከምስራቅ ኦርቶዶክስ አብያተ ክርስቲያናት ጋር ያለው ልዩነት ምንድን ነው? እለክ ነው የምስራቅ ኦርቶዶክስ አብያተ ክርስቲያናት ለሮም ጳጳስ የክብር ቀዳሚነት ይሰጡታል። ያ ማለት የአንተን አገላለስ ልጠቀምና በቤተሰብ ውስጥ እንዳለ ታላቅ ወንድም ያከብሩታል። ግን ትእዛዝ መስጠት አይችልም። በፍጹም በሌሎቹ ወንድሞችና እህቶች ላይ ትእዛዝ የማስተላለፍ ስልጣን አለው ብለው አያምኑም። ለእነሱ ስልጣን የሁሉም ፓትርያርኮችና ጳጳሳት የጋራ ጉባኤ ሲኖደስ ነው እንጂ አንድ ሰው አይደለም። ፕሮቴስታንቶስስ? ፕሮቴስታንቶች ደግሞ ይህንን አስተምህሮ ሙሉ በሙሉ ይቃወሙታል ለእነሱ ብቸኛው የቤተ ክርስቲያን ራስ ክርስቶስ ብቻ ነው እሺ ስለዚህ የበላይ ሥልጣን ያለው የቤተ ክርስቲያኗ ዋና አስፈጻሚ አለ ይሄ ደግሞ ወደሚቀጥለውና ብዙዎችን ግራ ወደሚያጋባው ጽንሰ ሐሳብ ይወስደናል ምንጮቹን ሳገላበት በጣም የገረመኝ የጳጳሱ አለመሳሳት የሚለው ነው ለመጀመሪያ ጊዜ ስታነባው ጳጳሱ እንደ ሰው በፍጹም አይሳሳትም ኃጢአት አይሠራም እንደማለት ይመስላል ግን እንደዛ አይደለም አይደል በጭራሽ እንደዛ አይደለም። ይሄ በጣም ከተሳሳቱ ግንዛሜዎች አንዱ ነው። ምንጮቹ በግልጽ እንደሚያስቀምጡት ይሄ አስተምህሮ ጳጳሱ በግል ሕይወታቸው፣ በአስተያየታቸው ወይም በልጅ ተዕለት ውሳኔያቸው ፍጹም ናቸው ማለት አይደለም። ጳጳሳት እንደማንኛውም ሰው ይሳሳታሉ ኃጢአትም ይሰራሉ። አዎ፣ ይልቁምንም አለመሳሳት የሚለው ጽንሰ ሐሳብ በጣም በተወሰኑና ጥብቅ በሆኑ ሁኔታዎች ብቻ ነው የሚሰራው። እነዚህ ጥብቅ ሁኔታዎች ምንድን ናቸው? አንድ ጳጳስ የሚናገረው ነገር ሁሉ ከስህተት የጸዳ ነው ማለት ካልሆነ የትኞቹ ንግግሮች ናቸው በዚህ አስተምህሮ ስር የሚወድቁት እ አራት በጣም ጥብቅ የሆኑ መስፈርቶች አሉት። ምንጮቹ እንደሚዘረዝሩት አንደኛ፣ ጳጳሱ በይፋዊ ስልጣናቸው ማለትም የቅዱስ ጴጥሮስ ተተኪ በመሆን መናገር አለባቸው። እንደ ግል ምሁር ካልሆነ ማለት ነው። ልክ ነው። እንደ ግል የሥነ መለኮት ምሁር የሚሰጡት አስተያየት በዚህ ውስጥ አይካተትም። ሁለተኛ፣ የሚናገሩት ለመላው ቤተ ክርስቲያን መሆን አለበት። ለተወሰነ ቡድን ወይም ሀገር ብቻ ከሆነ አይሆንም። ሶስተኛ የሚናገሩት ጉዳይ በእምነት ወይም በሥነ ምግማር ላይ ብቻ ያተኮረ መሆን አለበት። በፖለቲካ ወይም በሳይንስ ላይ ከሆነ አይሰራም፣ አይሰራም። በፖለቲካ በሳይንስ ወይም በኢኮኖሚክስ ላይ አስተያየት ቢሰጡ ይህንን ጥበቃ አያገኙም። እና አራተኛው መስፈርት አራተኛውና ወሳኙ ጳጳሲ የመጨረሻና የማይለወጥ ውሳኔ ለመስጠት ማሰባቸው በግልጽ ማሳየት አለባቸው። ይህንን ለማመለከት ኤክስ ካቴድራ የሚባል የላቲን ቃል ይጠቀማሉ። ኤክስ ካቴድራ አዎ ትርጉሙም ከመንበሩ ማለት ሲሆን ከጴጥሮስ ስልጣን መንበር ተነስቶ እንደሚያስተምር ያሳያል። ዋው እነዚህ መስፈርቶች በጣም ጥብቅ ናቸው። ልክ እንደ ህጋዊ ማረጋገጫ ዝርዝር ነው የሚመስለው። ይህ ማለት እኮ ይሄንን ስልጣን በተደጋጋሚ እንዳይጠቀሙበት ታስቦ የተዘጋጀ ይመስላል። ልክ እንደ እንትን እንደ ዶክትሪናዊ የኑክሌየር አማራጭ ይሉጣል ና አልፎ አልፎ ከሆነ የማይጠቀሙበት መሳሪያ ማለት ነው። በትክክል በጣም ጥሩ አገላለጽ ነው። በታሪክም ስንመለከት የስልጣን ጥቅም ላይ የዋለው እጅግ በጣም ጥቂት ነው። በይፋ ኤክስ ካቴድራ መግለጫ ተብሎ የሚታወቀው ሁለት ጊዜ ብቻ ነው። ሁለት ጊዜ ብቻ አዎ። አንደኛ በ1854 ዓመት ጳጳስ ፒዮስ ዘጠኝኛ የማርያምን ንጽሕተ ፍጥረት ሲያውጁ ሁለተኛ ደግሞ በ1950 ዓመት ጳጳስ ፒዮስ 12ኛ የማርያምን እርገት ሲያውጁ ነው። ይሄ በጣም የሚገርም ነው። ለምን እነዚህ ሁለት ጉዳዮች ብቻ? ደግሞስ ለምን በታሪክ ይህን ያልዘጊተው በ1954 እና በ1950 ምን እየተካሄደ ነበር? ጳጳሳቱ ይህንን የመጨረሻውን ዶክትርናዊ ስልጣን መጠቀም ያስፈልጋቸው? በጣም ወሳኝ ጥያቄ ነው። ይሄ ወለሰፊው ታሪካዊ አውድ ወስደናል። በ19ኛው ክፍለ ዘመን በተለይ በ1854 ዓለም በምክንያታዊነት እና በዓለማዊነት እየተናጠች ነበር። እምነት ጥያቄ ውስጥ እየገባ ነበር። በትክክል ቤተ ክርስቲያን የመንፈሳዊውን ዓለም አስፈላጊነትና የእምነትን ሚና እንደገና ለማረጋገጥ ትፈልግ ነበር። ስለዚህ የማርያምን ንጽሕተ ፍጥረት ማወጅ የእምነትን ሚስጥራዊ ገጽታ እና የእግዚአብሔርን ጸጋ ከፍ የሚያደርግ እርምጃ ነበር። በ1950 በ1950 ተመሳሳይ ሁኔታ ነበር። ከሁለተኛው የዓለም ጦርነት በኋላ ዓለም በቁሳዊነትና በተለያዩ ፖለቲካዊ ርዕዮተ ዓለሞች ተከፋፍላ ነበር። የማርያምን እርገትማዎች ማዎች የሰውን ልጅ የመጨረሻ መዳረሻ ሰማያዊ ክብር መሆኑን የሚያስታውስ እና ለመንፈሳዊ ተስፋ ትኩረት የሚሰጥ ነበር። ስለዚህ ሁለቱም አዋጆች ለዘመኑ ምላሽ የሚሰጡ ነበሩ። በጣም ግልጽ ነው። ስለዚህ ይሄ ስልጣን የምዕራቡ ቤተ ክርስቲያን መለያ የሆነ መጣ። ይህ አይነቱ የበላይነት አስተሳሰብ ከምስራቁ ጋር ግጭት መፍጠሩ ማይቀር ይመስላል። ይሄ ደግሞ ምንጮች ውስጥ ወዳየሁትና ክርስትናን ለሁለት ወደ ከፈለቸው አንዲት ትንሽ የላቲን ቃል ይወስደናል። ፊልዮኮይ አዎ፣ ፊልዮኮይ ትርጉሙ ከወልድም ማለት ነው። ታሪኩ እንዲህ ነው የክርስትና መሰረታዊ እምነት የሚገለጥበት የኒቂያ የሃይማኖት መግለጫ የሚባል ጸሎት አለ። ይህ ጸሎት በመጀመሪያ መንፈስ ቅዱስ ከአብ ይሠርጻል ይል ነበር። ከጊዜ በኋላ ግን በምዕራቡ ዓለም የነበረች የሮም ቤተ ክርስቲያን ከወልድ የምትለዋን ቃል ጨመረች። አዎ፣ መንፈስ ቅዱስ ከአብ ከወልድም ይሠርጻል በማለት ፊልዮኮዬ የምትለዋን ቃል ጨመረች። አንድ ቃል አንድ ቃል፣ እንዴት ነው አንድን ትልቅ እምነት ለሁለት ሊከፍል የቻለው? ከበስተጀርባው ከቃሉ በላይ የሆነ ነገር እንደነበር ግልጽ ነው በእርግጠኝና ውዝግቡ ሁለት ዋና ዋና ገጽታዎች አሉት የስልጣን እና የሰነ መለኮት እሺ ከስልጣን ጀምር አንደኛው የስልጣን ጥያቄ ነው የምስራቅ አብያተ ክርስቲያናት እንዴት ሆኖ ነው የሮም ቤተ ክርስቲያን ብቻዋን ሌሎቻችንን ሳታማክር በታላቅ ዓለም አቀፍ ጉባኤ የጸደቀን የሃይማኖት መግለጫ የምትለውጠው የሚል ጥያቄ አነሱ ለእነሱ ይሄ የጳጳሱን የበላይነት በጉልበት የማሳየት ያህል ነበረ። ሁለተኛው ገጽታውስ የሥነ መለኮቱ፣ ሁለተኛው የሥነ መለኮት ጉዳይ ነው። ስለ ስላሴ ማንነት የተለያየ ግንዛቤ ነበረ። በምስራቅ ኦርቶዶክስ አስተምህሮ አብ የመለኮት ሁሉ ብቸኛ ምንጭ ነው። ስለዚህ መንፈስ ቅዱስ ከአብ ብቻ ይሰርጫል። ከወልድን ብሎ መጨመር ይህንን መሠረታዊ መርህ ይጥሳል ብለው ያምናሉ። የምዕራቡ ስምነት በምዕራቡ ዓለም ደግሞ ከወልድን ብሎ መጨመር የወልድን የኢየሱስን መለኮትነት ከፍ አድርጎ የሚያሳይ እና ከአብ ጋር እኩል መሆኑን የሚያረጋግጥ ነው ብለው ያምኑ ነበር። ይህ ነገር በባዶ አየር ላይ የተፈጠረ አይመስልም። ምንጮቹ እንደሚጠቆሙት በወቅቱ በላጢን ተነጋሪው ምዕራብና በግሪክ ተነጋጋሪው ምስራቅ መካከል የነበረው የባህልና የፖለቲካ ልዩነት እየሰፋ መጥቷል። ፊልዮኩዌ ልክ እንደ እንደ ሥነ መለኮታዊ ባንዲራ ሆነ። አዎ ሁለቱ አለማት ምን ያህል እየተራራቁ እንደነበረ የሚያሳይ ምልክት። በጣም ትክክል ነ ፊልዮኩዌ የበረዶ ግዱ ጫፍ ነበረ። ከስሩ ለዘመናት ሲከማቹ የነበሩ የቋንቋ፣ የባህል፣ የፖለቲካ እና የአምልኮ ስርዓት ልዩነቶች ነበሩ። በመጨረሻም ይሄ ውዝግብ ከሌሎች ጉዳዮች ጋር ተዳምሮ በ150 በምሥራቅ እና በምዕራብ አብያተ ክርስቲያናት መካከል ለተፈጠረው ታላቅ መለያየት አንዱ ዋነኛ ምክንያት ሆነ። ግሬት ስኪዝም። አዎ፣ ስለዚህ የአንድ ቃል ለውጥ ለአንድ ሺህ ዓመት የዘለቀ መለያየት ምክንያት ሆነ። ይህ ራሱ ቃላት በሥነ መለኮትም ሆነ በፖለቲካ ውስጥ ምን ያህል ኃይል እንዳላቸው ትልቅ ማሳያ ነው። እሺ፣ ቅድም ካነሳናቸው የጳጳሱ አለመሳሳት ምሳሌዎች ወደ አንዱ እንመለስ። ይሁም ንጽሕተ ፍጥረት ምንጮቹ እንደሚሉት ብዙ ሰዎች ይህንን አስተምህሮ ከኢየሱስ ድንግል ልደት ጋር ያምታትቱታል። እስኪ ልዩነቱን በደንብ እናብራራ። አዎ ይህ በጣም የተለመደ ሰዓት ነው። ንጽሕተ ፍጥረት የሚለው አስተምህሮ ስለ ኢየሱስ ልደት አይደለም፣ ስለ ማርያም ነው። አዎ ስለ እናቱ ስለ ድንግል ማርያም አፈጣጠር ነው። አስተምህሮው ምን ይላል መሰለ ድንግል ማርያም በእናቷ ማሕፀን በተጸነሰችበት የመጀመሪያ ቅጽበት ከጥንተ አብሶ ማለትም ከአዳምና ከይዋን በውርስ ከሚተላለፈው ኃጢአት ሙሉ በሙሉ ነፃ ሆና ተፈጥራለች ይላል። ስለዚህ ልዩነቱን በቀላል አገላለጽ ለማስቀመጥ የኢየሱስ ድንግል ልደት ኢየሱስ እንዴት ወደ ዓለም እንደመጣ ነው፣ ያለ ወንድ ዘር። ንጽሕተ ፍጥረት ደግሞ እሱ ከመምጣቱ በፊት የነበረውን የኤቃውን የማርያምን መንፈሳዊ ሁኔታ ይመለከታል። ልክ ልጇን ለመሸከም ብቁ እንድትሆን ከመጀመሪያውኑ ፍጹም ንጹህ ሆና እንደተፈጠረች ማለት ነው። ደግሞ ይሄ የሆነው በራሷ ስራ ሳይሆን በትክክል የሚገርመው ነገር ይህ ጸጋ የተሰጣት በራሷ ደምሳጋቢነት ሳይሆን ወደፊት በሚወለደው ልጇ በኢየሱስ ክርስቶስ ቤዛነት እንደሆነ ይታመናል። ይህ እምነት በቤተ ክርስቲያኗ ውስጥ ለዘመናት የነበረ ቢሆንም ይፋዊ ዶግማ የሆነው ግን በ1854 ዓ ም በጳጳስ ፒዮስ 9ኛ ጊዜ ነው። ቅድም እንዳልነው ይሄ የኤክስ ካቴድራ አዋጅ ነበር። ልቅ ነው። ኢኔፋቢሊስ ዴዎስ በሚባል ጳጳሳዊ ሰነድ ይፋዊ ዶግማ ሆኖ ታወጀ። ካቶሊኮችም ይህንን በዓል በየዓመቱ ታህሳስ 8 ቀን በታላቅ ድምቀት ያከብሩታል። እንግዲህ ዛሬ እጅግ በጣም ውስብስብ የሆኑ አራት ዋና ዋና ጉዳዮችን እንዳሰናል፤ የጳጳሱን የበላይነት፣ የአለመሳሳት አስተምህሮን፣ ለታሪካዊ ክፍፍል ምክንያት የሆነውን የፊልዮቄ ውዝግብ እና የንጽሕተ ፍጥረትን ትርጉም እና ሁሉም በተለያየ መንገድ እርስ በርስ የተሳሰሩ እና የካቶሊክ ቤተ ክርስቲያንን ማንነት የሚቀርጹ አስተምህሮች መሆናቸውን አይተናል። አዎ ከአንድ ቃል ለውጥ እስከ ሥልጣንን እስከ መተርጎም ድረስ ያለው ጉዳይ እንዴት ትልቅ ክፍፍልና ልዩነት ሊፍጠር እንደሚችል ያሳያል። እውነት ነው። እነዚህ ጽንሰ ሀሳቦች የታሪክን ሂደትን የቀየሩ በሚሊዮኖች የሚቆጠሩ ሰዎች እምነት የገነቡና ዛሬም ድረስ ከፍተኛ ተጽዕኖ ያላቸው አስተምህሮች ናቸው። ይሄ ሁሉ ውይይት አንድ ትልቅ ጥያቄ በአእምሮዬ ውስጥ እየቀሰቀሰ ነው። ምንጮቹ እንደሚጠቅሱት ቤተ ክርስቲያኗ በ1870 ቀጥተኛ የሆነ መሬትን የማስተዳደር ሥልጣኗን አታለች። የጳጳሳት ግዛት የሚባሮ ጠፍቷል። ነገር ግን በተመሳሳይ ዘመን አቃባሚ የጳጳሱን መንፈሳዊ ሥልጣን ወደ ላቀ ደረጃ የሚያደርሱትን የበላይነትና አለመሳሳት አስተምህሮዎችን በይፋ አጸደቀች። በጣም አስገራሚ ታሪካዊ አጋጣሚ ነው። ይሄ እንግዲህ ለቀጣይ ማሰላሰል ወደሚሆን ሐሳብ ይወስደናል። ቤተ ክርስቲያን ምድራዊ ግዛቷን ባጣችበት ቅጽበት ከመቼውም ጊዜ በላይ መንፈሳዊ ስልጣኗን አጥናክራ አወጀች። ይህ ምን አይነት ጥያቄ ያስነሳል? በዘመናዊ ዓለም የትኛው የስልጣን አይነት የበለጠ ተጽዕኖ ፈጣሪ ነው? ግዛትን በቀጥታ መቆጣጠር ወይስ ከአንድ ቢሊየን በላይ የሚሆኑ ሰዎች ልብና አእምሮ በመንፈሳዊና በስነ ምግባራዊ አመራር መምራት? በጣም ትልቅ ጥያቄ ነው። አዎ ምናልባት አንዱን ስልጣን በማጣት ከዛ የበለጠ ዘላላቅ የሆነ ሌላ አይነት ስልጣን አግኝታ ይሆን? ይሄ እንግዲህ ለአድማቾቻችን የሚሆን የማሰላሰያ ሐሳብ ነው።